በእናታችሁ በእግዚአብሔር በምታምኑት አምላክ ማለት ነው። በሁላችሁም ሃይማኖት በቃችን የሆነች እ ደቂቃ ገላችሁ እችን ቪዲዮ እዩዋት እና፣ ሰላም እንዴት ናችሁ ውድ ቤተሰቦቻችን፣ እና በጣም ገርሞኝ ነው የወጣሁት እና፣ ሰው እንዴት በዚህ ልክ እምነት ይኖረዋል ማለት በቃ ራሴን በጣም በቃ የሚገርም ነገር ነው። በቃ ለእናንተ የግድ ማካፈል ስላለብኝ ነው የመጣሁትና በጣምም ስለሚያስፈልጋችሁ በየትኛውም ሃይማኖቶች ውስጥ ብትኖሩ ይህን ያህል እምነት ሲኖራችሁ እምነት ያድናል። እውነት እምነት ሃይማኖት አይደለም። በቃ እምነታችሁ ነው የሚያድናችሁ ከምንም በላይ የሚለው ነገር ራሱ እሳቤ ውስጥ እንድገባ ነው ያደረገኝና በየትኛውም ሃይማኖቶች ውስጡ ናችሁ፣ በቃ እምነታችሁ ትልቅ ከሆነ እመኑኝ ከምንም ነገር የምትድኑበት አይነት ነገር ሰምቼ ላካፍላችሁ መጣውና። በጣም አንዲት እህታችን ናት። በቃ ምን ያህል እንደናንተ አረብ ሀገር እያለች በጣም ለፍታ ደክማ በብዙ ሕይወቶች ተፈትና ያለች ናትና በቃ እምነቷ ምን ያህል እንደደረሰ ከዛ ሆና ከአረብ ሀገር እንግዲህ እዚህ ያለችበት የምትኖርበት አካባቢ ለእናቷ ያላትን እምነት የሚያሳይ ቪዲዮ ነውና በእናታችሁ በእግዚአብሔር በምታምኑት አምላክ ማለት ነው። በሁላችሁም ሃይማኖት በቃችን የሆነች ደቂቃ ገላችሁ እችን ቪዲዮ እዩዋትና በጣም ትማሩበት አላችሁ። በጣም የምሬን ነው ምላችሁ። በጣም ስለምትማሩበት ነው። እችን ቪዲዮ በደንብ ተጋበዙልኝ። ይኸውልኝ በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። አንድ አመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላ እኔና አንድ ጓደኛዬ ስናወራ እንግዲህ አንድ አመት ከስምንት ወር ገመናዬ እንደ ብቄ እናት አባቴም፣ በቀንም አንድ ቀን እየመገብ ካኑር ያለው የቤት ኪራይ መከራ ነው። ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝ እና ጉ ወደ አረብ አገር ትሰደዳለሁ አለች። ታይብ እንላት፣ እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሀብል የእጇን ሁሉ ሸጣ፣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ ሶስት ሰው አያነሳውን መብጠቱ። ሆስፒታል ስትመላለስ ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት። ከቻልሽ የእኛን እስልምና ተቀበይሽ አዳያዥ ከኛ ጋር ካልሆነ፣ ግን ወደ ሀገርሽ እጂ የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ ሁለት ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመን ጸበል ቦታ ነበር ሚሄድ አሁን ግን ባለበት ጸበል የለም በአንቺ ማይፀን ውስጥ ዘጠኝ ወር ከስድስት ቀን ኖር ያለው የአንቺ ስጋ ማለት የእኔ ስጋ ነው እባክሽ ሂጂና ተጠመቂልኝ አለቻት የተልእኮ ጥምቀት ማለት ይሄ ነው ሂጂና ተጠመቂልኝ በአንቺ ስጋ እመቤቴ እኔና ጥምቃት ትፈውሰኛለች አምናታለሁ ሂጂ አለች ለካ እናትዬው እግራቸውን ያማቸዋል። እሳቸውም ጳጉሜ አንድ ሁለት ሶስት 2013 ዓመተ ምህረት ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች። እናትዬ ገባች። ተጠምቀው ሲወጡ፣ ሶስት ቀን ነው ተጠምቀው የወጡት፣ ደውልልኝ አሉ። ዶክተሩ ለቀን ቀርቶሻል ብለዋል። እናትየ ሶስት ቀን ነው የተጠመቁት። ሲደወል ልጅቷ ዝልፍልፍ ብለ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን። ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቅስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በርቅ ቆምኩኝ አለች። ይህ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንችም ካላውቅሽን የምናውቃለሁ ይላታል። ዶክተር እርሱናን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ህክምና ገባ። ልጅቷን አምጡ ይላል። ይኸውኔ ነኝ ትላለች። እባከሽ አትቀልጅብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎ ይሄን ያለው ደሞ አንዲ ነው። አንቺ ደግሞ ሳይሽ አዲስ ህፃን ልጅ ነው የምትመሲው። ልጅቷን አምጪ አላት። አይኔ ድኝ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተ ጸበል? አረብ ሀገር አደለሞ? እያለሹ ከየት መጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲታ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥሞ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ በእውነት ድነሸን። አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒንና ሶስት መርፌ እየተወጋሁ ነው 17 ዓመት የገፋሁት። እባክሽ ሀገር እሹ ሰጅኝ አንቺ የምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ፣ እሷ መምጣት አትችልም። እዚህ ደውላ ከእኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ አስር ሰዓት ላይ ነው። ማታ አሁን ወስዳችሁ ካላጠመቃችሁኝ አለ ብንለው ምንሰራው በፍጹም በኋላ ተደውሎ በአረብኛ የሆነ ነገር አለችው። ተረጋጋ። ለሊት ዘጠኝ ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ የሆነው ገባ። እንደ ገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክን እንደው ቢያንስ አንድሱ ይ ሳምንት ተጠመቀ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው እንደ ጉም ደመና ወጥቶ ሲወጣ ይቻለው። ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ ዶክተሮቻቸው እንዴት ናቸው? 17 ዓመት ሄጄ ያዝኩትን እንዴት የለም ለምትሉኛላችሁ? አለ አይ አገሬ ሂጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብፅ ቤተክርስቲያን እዛው ተጠምቆ ሚስቱም ሶስት ልጆቹን ተጠምቆ ያገለግላሉ። አያችሁት ሰው እንግዲህ በዚህ ልክ እቺ ልጅ እቺ የታችን በዚህ ልክ ነው እንግዲህ እምነት ያላትና በጣም እንግዲህ የሰው ልጅ እንግዲህ ከእናትሽ ሆድ ማዕጸን ወጥቻለሁ ማለት የእናቷ ሆድ እሷ እንደ ማለት አስባ ነው። እንግዲህ አስባችሁታል እንግዲህ ምን ያህል በቃ ምን ያህል እምነቷን እንደሚያሳይ እና በጣም ደስ ስላለኝ በጣም ስለተማርኩበት ልናንተን ያካፈልኳችሁና እምነት ይኖራችሁ። በቃ ለምንም አይነት ህይወት እምነት ሲኖራችሁ በጣም ደስ ይላል። እና የመጨረሻ ማለት ነው በእውነት ከእንደዚህ አይነት ነገር። በጣም አስፈሪ በሽታ ነው ካንሰር። ካንሰር በጣም ከባድ በሽታ ነው። እና ከዚህ በሽታ እንኳን በዚህ ልክ እንግዲህ በዚህ ባመነችው ልክ እችይታችን በመዳኗ በእውነት ነው ምላችሁ። በጣም ነው ደስ ያለኝ። እግዚአብሔር እንግዲህ ለሁላችንም የእሷን ያህል እምነቶች ይኖረን በየሃይማኖታችን ብዬ አስባለሁ። እና ምን ያህል በጣም ደስ ይላል እግዚአብሔርን በእውነት ነው። በጣም ያየችው ስቃይ ያየችው ፈተና ያደረገችው ተስፋ ከዛው እዛ እንደገና ሂዳ ደግሞ የገጠማት ነገር የህይወት ውጣውረዱን አይታችኋት። እንደገና ደግሞ የመሞት እድል ሁለት ቀን ብቻ ተሰጥቷት እንደገና ህይወትን በምን መንገድ ኖረ እንዲሁ በእግዚአብሔር ተአምር አያችሁ። ከምንም በላይ እኛ የምናመልከው አምላክ አለንና እና የምናመልከው አምላክ ስላለ ለጊዜያዊ ነገሮቻችን ያን ያህል ትኩረት አድርገን ባንጨነቅ ባይነኝ። ምክንያቱም እግዚአብሔር የሚያደርገው ትልቅ ነገር ነውና፣ እኛ የምንፈልገውን አደለም። እቺ ልጅ እኮ ብዙ ነገር ፈለገች፣ ተማምና፣ ቤተሰቦቿን ከገጠር አመጣች። ከዛው ስራ መታገኝ መሰላት ሲታይ የለም ብዙ ነገር ሲባል ለአረብ ሀገር ሄደች። እንግዲህ እዛ ስታይ ደግሞ ሙሉ ነገር የሚሳካ መስሏት በብዙ ትግሎች እንግዲህ እዛ ሄደች። እዛም ሲሆን አልተሳካም ጭራሽ እንደዚህ አይነት ህይወት ውስጥ ገባች በሽታ ካንሰር መታመሚያ በቃ በጣም ነው የሚሰቀጥጠውና ከነዚህ ሁሉ ፈተናዎች እንደገና ደግሞ ምን ሆነች እግዚአብሔርን አምና ዳነች አያችሁ አሁን ደግሞ የሚሰጣትን ህይወት ይሁ እና ዋናው ምንድን ነው እምነት ይኖራችሁ አመስግኑ በቃ ይህ ነው የሚያስፈልገን እኛ በአሁኑ ሰዓት ባለን ነገር ማመስገን እኛ ስላሰብን ሳይሆን የሚያስብልን አምላክ ስላለ፣ እቺ ልጅ እንግዲህ በስራ በምናም በምናምን እንደው የተሳካላት ቢሆን በጊዜም ልትሞት ትችል ነ ልታልፍ ብትችልስ ከቤተሰቦቿ ጋር መጣጣም ሳትችል ትችል ና እንግዲህ እግዚአብሔር የውላችሁ በዚህ በኑሮ በጣም ብዙ ፈተና ትሄደች ዛም ይሳካላለች አልትሳካም። ግን ምን አረገ፣ ወጣች። ሞቷን አየች። ቀን ተቆረጠላት በዶክተሮቹ። ከዛው ደግሞ እንደገና ደግሞ እግዚአብሔር አይ ኑሪ ብሎ እድል ሰጣት። ገባችሁ እግዚአብሔር የሚያስፈልገንን ያውቃል። የሚያስፈልገን ነገር ነው ደግሞ ለእኛ ጥሩ፣ የምንፈልገው ነገር አይደለም። የምንፈልገው ነገር ሊያጠፋንም ይችላል። የምንፈልገው ነገር የኛ የስሜታችንን ያክል የእውቀታችንን ያክል ነው የምንፈልገው የምናየው ነገር። በቃ ሀብታም ብሆን እንዲህ ቢኖረኝ እንዲህ ቢኖረኝ እንዲህ ቢኖረኝ ነው የምንለው፣ እና ያ አደለም። እኛ የሚያስፈልገን ነገር ነው እና በጣም የሚያስፈልገን ነገር ከእግዚአብሔር ሲሰጠን እመኑኝ ሁሉ ነገር ሙሉ ነው። እግዚአብሔር ሲሰጥ ለሁሉም በቃ ደስ በሚል ነገር ነው የሚሰጠውና እባካችሁ እባካችሁ እግዚአብሔር የሚሰጠንን ነገር በጸጋ እንጠብቅ። ትዕግሥተኞችን ያልፋል፣ ሁሉም ነገር ያልፋል። እግዚአብሔር የማያልፍ የሚመስሉ ነገሮችን እግዚአብሔር ያሳልፍላችሁ። ቤተሰቦቻችን በጣም ነው የምንወዳችሁ። እንደዚህ አይነት አስተማሪ ቪዲዮዎችን እንግዲህ እስከ መጨረሻ ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ግን አይረሳ። ያው ደህና ነገር እንደወሰዳችሁበት በቃ የሆነ እንደተማራችሁበት ተስፋ አድርጋለሁ። እግዜር ይስጥልን። ሰላሙኑልኝ። ቻው